አዋሽ ባንክ ግሎባል ፋይናንስ ለ32ተኛ ጊዜ ባካሄደው የ2025 ዓለም አቀፍና አህጉር አቀፍ የባንኮች ውድድር ከአፍሪካ ምርጥ ባንኮች መካከል አንዱ በመባል እውቅና አግኝቷል። አዋሽ ባንክ እንደ ኤሮፓያን አቆጣጠር በ2025 ከአፍሪካ የአመቱ ምርጥ ባንክ በመባል ከተመረጡ 36 ባንኮች አንዱ ሆኖ መመረጡንና ከኢትዮጵያ ደግሞ ብቸኛው ተሸላሚ ባንክ መሆኑን የባንኩ ሲኒየር ቺፍ ማርኬቲንግ ኦፊሰር ዮሐንስ መርጋ ገልጸዋል። አዋሽ ባንክ እንደ አውሮፓ አቆጣጠር ከ2022 ጀምሮ ከአፍሪካ አህጉር ከሚመረጡ ምርጥ ባንኮች መካከል አንዱ፣ ከኢትዮጵያ ደግሞ ብቸኛ የአመቱ ምርጥ ባንክ ተብሎ ለተከታታይ አራት አመት መመረጡ ባንካችን እድገቱን አስጠብቆና አጠናክሮ መዝለቁን የሚያሳይ ነው። በምርጫው አሸናፊ ለሆኑ ባንኮች የሚሰጠው የእውቅና ሽልማት አሰጣጥ ስነስርዓት የሚደረገው እንደ አውሮፓ አቆጣጠር ኦክቶበር 18 2025 ዓመተ ምህረት የዓለም ገንዘብ ተቋም እና የዓለም ባንክ አይኤምኤፍና ወርልድ ባንክ በአሜሪካ ዋሽንግተን ዲሲ በሚያደርጉት ዓመታዊ የጋራ ጉባኤ ላይ የሚከናወን ሲሆን ባንካችን በተጠቀሰው ቀንና ስፍራ በመገኘት የሽልማቱን በክብር የሚቀበል ይሆናል። እንደ ሪፖርተራችን ወይን ሸደጀነ ዘገባ ባንኩ ያገኘው እውቅና በኢትዮጵያ የባንኮች ዘርፍ መነቃቃትን የሚፈጥር መሆኑን ገልጸዋል። ቁልፍ በሆኑ የፋይናንስ እድገት መለኪያዎች ማለትም በጠቅላላ ሀብት እድገት፣ በሀብት መጠን፣ በአጠቃላይ አመታዊ ገቢ ወይም በሬቨኒው፣ በአመታዊ ትርፍ፣ በብድር አቅርቦት መጠን፣ በተከፈለ ካፒታል እድገት እና በትርፍ ድርሻ ክፍፍል ባስመዘገበው አመርቂ ውጤት ነው። በሌላ በኩል ደግሞ ፋይናንስ ነክ ባልሆኑ የእድገት መለኪያዎች ማለትም በደንበኞች ብዛትና በገበያ ድርሻ፣ በብራንድ ግንባታ በቅርንጫፎች ስርጭትና ተደራሽ ተደራሽነት ረገድ ባንካችን ከፍተኛ ውጤት በማስመዝገቡ መሆኑ ታውቋል።